ሰላም ሰላም የኢትዮ አድቨርት ዩቲብ ተከታታችን በሙሉ እንዴት ናችሁ? ሰላም ነው ወይ? ጠፍተናል፣ እንግዲህ እናውቃለን። በተለያየ ምክንያት ጠፍተን ነበረ። ከአሁን በኋላ ግን አንጠፋም፣ በአዳዲስ ቤቶች እንመጣለን ማለት ነው። ሰሞኑን ቆንጆ ቆንጆ ቤቶች ወጥተዋል። ከዛ መሀል አንደኛው ይሄን የመሰለ በጣም ቆንጆ 300 ካሪ ሜትር ላይ ያረፈ የሚያምር ጂ ፕላስ ቱ ቤት ነው ዊዝ ቴራስ፣ ጂ ፕላስ ፍሪ ማለት ነው። እንግዲህ እንደምትመለከቱት መንደሩ በጣም ቆንጆና ሰኪውድ የሆነ ሙሉ ፋሲሊቲ የተሟላለት ሙሉ መግቢያው ውስጥ ውስጥ ለውስጥ ደግሞ አስፓልት የተገጠመለት በጣም ቆንጆ የሆነ ሰፈር ነው። እንግዲህ ውስጥ ገብተን ደግሞ ቤቱ ምን እንዳይመስል ምን ስንት ክፍል እንዳለው አብረን ገብተን እናያለን ማለት ነው። ይከታተሉ ተመልካዮቻችን። እንግዲህ ወደ ውስጥ ስንገባ ይሄን የመሰለ ሰፋ ያለ ግቢ እናገኛለን ማለት ነው። በትንሹ የግቢ ከሶስት መኪና በላይ ማቆም ይችላል። እንግዲህ ተመልካቻችን ቤቱ ኤል ላይ ስለሆነ የሚገኘው ሁለት በር ነው ያለው። በሁለት ሳይድ ወደ ጌት የምንሄድበትና ወደ ዋናው አስፓልት የምንወጣበት ሁለት በር አለው ማለት ነው። ሶ፣ ይሄን ይመስላል ቤቱ ትንሽ ቆየት ብሏል ማለት ነው። አዲስ ሆኖ ግን ከዚህ በፊት ነዋሪዎች ነበሩበት ተከራይቶ የነበረ ማለት ነው። ተከራይቶ የነበረው በወር 300 ሺህ ብር ነበር ተከራይቶ የነበረው። ይሄን የመሰለ ቆንጆ ቤት ገዝተውም ከፈለጉ ማከራየት ይችላሉ ማለት ነው። ውስጥ ገብተን ደሞ ምን እንዳይመስል አብረን እናያለን ማለት ነው። ይከታተሉ ተመልካቾቻችን። እንግዲህ ወደ ውስጥ ስንገባ የምናገኘው የመጀመሪያ ሳሎኑ ነው። ይሄን የመሰለ በጣም ሰፊ የተንጣለለ ሳሎን እናገኛለን ማለት ነው። በጣም ሰፊ ነው። ጌት መግቢያዋ እና በሩም በጣም ሰፊ ሆኖ ኢምፖርትድ እንጨት የተሰራ ነው። እዚህ ጋር እንደምትመለከቱት ከላይ ጀምሮ በሙሉ በአሉሚኒየም የተሰራ ነው ማለት ነው። በዚህ በኩል እንደምትመለከቱት ኦፕን ኪችን እናገኛለን ማለት ነው። ቤቱ ትንሽ ጽዳት ይፈልጋል። ምክንያቱም ሰዎቹ በቅርብ ስለሆነ የለቀቁት ጽዳት ይፈልጋል ማለት ነው። ይሄ ኦፕን ኪችን ነው። ከሱ ጋር ደማ አብሮ ተያይዞ የምናገኘው እዚህ ጋር ትራዲሽናል ኪችን እናገኛለን ማለት ነው። ስለዚህ እዚሁ መናበሳስለው ነገር ሰርተን ወደ ኦፒንግችን ለማውጣት ይቀልናል ማለት ነው። ሶ ይህን ይመስላል ቤቱ የተወሰነ እድሳት ይፈልጋል የቀለም እድሳት ከዛ ውጭ ጽዳት ብቻ ነው፣ ሌላ ምንም አይፈልግም። እንደምትመለከቱ እንግዲህ እዚህ ጋም የዳይኒንግ ሩም የምሳም በላበት ምግብ በላበት ራሱን የቻለ ስፔስ አለው ማለት ነው። ግራውንድ ላይ እንግዲህ ያለው ይህን ይመስላል። ወጣ ብለን ደግሞ አንደኛ ላይ ምን እንደሚገኝ እና ያለ ማለት ነው። ወደ ደረጃው ስንወጣ እንግዲህ የምናገኘው እዚህ ጋር ሽንት ቤትና እጅ መታጠቢያ ለሳሎኑ እናገኛለን ማለት ነው። ቀጣዩን እንግዲህ ላይ ደግሞተን ፕላስ ዋን ላይም እንደሚገኝ አብረን እናያለን ማለት ነው። ተመልካቾቻችን እንግዲህ አሁን ፕላስ ዋን ላይ ነው የምንገኘው። ፕላስ ዋን ላይ ፊት ለፊት ስንገባ የምናገኘው እዚህ ጋ አንድ መኝታ ቤት እናገኛለን። መኝታ ቤት ወይ ለልጆች ሊሆን ይችላል፣ ለእንግዳ መቀቢያ ሊሆን ይችላል። አንደኛ መኝታ ቤት ይሄን ይመስላል። ሁለተኛ እንግዲህ እንደምትመለከቱ ይሄን የመሰለ ሰፊ ስፔስ አለው ማለት ነው። እንግዲህ ወደ ሁለተኛው መኝታ ቤት ስንገባ ችን የመሰለች ቆንጆ አጥር ምጥን ያለች የራሱ ሻወር ሽንት ቤት ያለው ሌላ መኝታ ቤት ሁለተኛው እናገኛለን ማለት ነው። ሁሉም የራሳቸው ሻወር ሽንት ቤት አላቸው። ሁለተኛ መኝታ ቤት ይሄን ይመስላል። ወደሚቀጥለው ደግሞ ስንሄድ እዚህ ጋር ኮመን ሽንት ቤትና ሻወር እናገኛለን። እንደነገርኳቸው ጽዳት ብቻ ነው የፈልገው። ከዛ ውጭ በዘመናዊ መንገድ የተሰራ ቤት ነው፣ ይህን ይመስላል። ወደ ሚቀጥለው ስንሄድ ወደ ሶስተኛ መኝታ ቤት እናገኛለን። ሶስተኛ መኝታ ቤቱ እንግዲህ ይህን ይመስላል። ይህ ለልጆች ሊሆን ይችላል፣ እኛ ለፈለግንበት አላ የምንፈልገውን መጠቀም የምንችልበትን መኝታ ቤት እዚህ ጋር እናገኛለን። እንግዲህ ይሄ ስንተኛ ሶስተኛ ነው ማለት ነው። ይሄ አራተኛ መኝታ ቤት ነው። እንዲሁም አራተኛውን ለልጆች ይሄን የመሰለ ቆንጆ የሆነ ሰፊ መኝታ ቤት አለው ማለት ነው። ስለዚህ አጠቃላይ አንደኛ ላይ የምናገኘው አራት መኝታ ቤት፣ የሁለቱ መኝታ ቤት ኮመን ባዝሩም እና ሻወር ሽንት ቤት ይሄኛው ነው ማለት ነው። ይሄን ይመስላል ፕላስ ዋን ላይ የምናገኘው። ፕላስ ቱ ላይ ደግሞ ያለውን አብረን እናያለን። ይከታተል ፕላስ ቱ ላይ ደግሞ ምን እንደሚገኝ እናያለን አብረን እዚህ ጋር ፊት ለፊት ላይ የምናገኛት ሻወር ሽንት ቤት ሁሉም የየራሱ ሻወር ሽንት ቤት፣ የራሱ ማሞቅ ያለው በጽዳት የተሰራ ቆንጆ ሴራሚክ የተሰራ በኦሪጂናል ዕቃ የተሰራ ነው። በግል ሰለማ ቆቤቱን ለዛ ነው በኮንፊደንስ ማወራው ማለት ነው። ስለዚህ እንግዲህ እዚህ ጋር አንድ ሰፋ ያለች ኮሊደር እናገኛለን፣ የፈለግነው ዕቃ ማስቀመጥ የምንችልበት እናገኛለን ማለት ነው። ሌላ እዚህ ጋር መኝታ ቤት እናገኛለን። ይህን የመሰለ በጣም ሰፊ የሆነ ቆንጆ ወይ ለንግላ ሊሆን ይችላል እኛ ለፈለግነት አለማ ጠቀም የምንችልበትን መኝታ ቤት ይህን የመሰለ መኝታ ቤት አለ። የእሱ ሽንት ቤትና ሻወር እዛ ጋ ነው ማለት ነው። ወደ ዋናው ስንሄድ ደግሞ ይሄ ማስተር ቤድሩም ነው። እንግዲህ ማስተር ቤድሩም ቢሆን ሳሎን ነው የሚያክለው። በጣም ሰፊ ነው። በጣም ትልቅ ነው። ቅዝቃዜ እንዳይኖር ተብሎ መሬቱ በጠቅላላ ፐርኬ ነው ማለት ነው። ሰው ምንም አይነት ቅዝቃዜ አያገኘንም። እንግዲህ ይሄን ይመስላል ቱ ላይ የምናገኘው እንግዲህ በመኝታ ቤቱ ተያይዞ አብረን የምናገኘው ክሎዜት ነው። ራሱን የቻለ የእኔ የመሰለ የመልበሻ ክፍል እናገኛለን ማለት ነው። ከእሱ ጋር ደግሞ ተገናኝ ተያይዘው የምናገኘው ቆንጆ የሆነ ሰፋ ያለ ሻወር ሽንት ቤት ነው። እንግዲህ እዚህ ጋር ጽድት ያለ ዘመናዊ ጃኩዚ ያለው ይመጣሉ ማለት ነው። እንግዲህ ይሄን ይመስላል ተመልካቾቻችን። ቤቱ ባለቤቶቹ ለመኖሪያ ነበር ይሄን ቤት ለራሳቸው የሰሩት እና በጣም ቆንጆ ና ጽድት አድርገው በኦሪጂናል እቃ ነው። ኢቨን በሮቹ ራሱ በጠቅላላ ኢምፖርት ናቸው። ከዚህ ሀገር የተሰራ አይደለም ማለት ነው። ስለዚህ በጣም ጽድት ያለ ስታንዳርድ የጠበቀ ቤት ነው ማለት ነው። እዚህ ጋር ደግሞ የምናገኘው ከመኝታ ቤቱ ጋር ተገናኝተው የምናገኘው ራሱ መኝታ ቤቱ የራሱ የቻለ ባር እንዳለው ማለት ነው። እንደምትመለከቱት ቪውን ቆንጆ ነው። ይህን መሰለ ሰፊ የሆነ ባር እንዳናገኛለን ማለት ነው። ስለዚህ ይሄን ይመስላል። ፕላስ ቱ ላይ የምናገኘው እሱ ላይ ደግሞ ወተን ምን እንደሚገኝ አብረን እናያለን ማለት ነው። ይከታተሉ ተመልካዮቻችን። እንግዲህ አሁን ወደ መጨረሻው ጂፕላስ ስሪ ነው የምንሄደው። ጂፕላስ ስሪ ላይ የምናገኘውን እንግዲህ አብረን እናያለን ማለት ነው። እንደምትመለከቱት ፊት ለፊት ላይ የምናገኘው ይህን የመሰለ ሰፊ የሆነ የልብስ ማጠቢያ ስፋት አለው። ሻወር፣ ሽንት ቤት ለሰራተኛው ወይም ደግሞ ሌላ ሰው መጠቀም ከፈለግን እዚህ ጋር እናገኛለን። ካስፈለገ የትኛውን ፕሮግራም ቢኖረን ጂምም ሊሆን የሚችል ይህን የመሰለ ስፔስ እናገኛለን ማለት ነው። በዛ ከምልጅ ሰይ ክፍል ይህን ይመስላል። ወደሚቀጥለው ክፍል ስንሄድ ደግሞ እዚህ ጋር ለኦፊስ ሊሆን ይችላል እኛ ለፈለግንበት አላማ ልንጠቀም የምንችልበትን ሰፊ የሆነ ስፔስ አለ ማለት ነው። እንግዲህ አንድ ላይ ደግሞ ዋናው ስንመጣ ደግሞ ቴራስ ነው እዚህ ጋ የምናገኘው። ቴራሱ ደግሞ እንደምትመለከቱ በጣም ሰፊ ነው። የተለያ ፕሮግራም ቢኖርብን እዚህ ላይ ማካሄድ እንችላለን ማለት ነው። በጣም ቆንጆ ዝርብት ያለ ሰፊ የሆነ ቴራስ እናገኛለን ማለት ነው። እንግዲህ ተመልካዮቻችን አጠቃላይ እንደነገርኳችሁ የቤቱ ካሬ ሜትር 300 ካሬ ሜትር ነው ማለት ነው የሚገኘው ሰሚት ነው የምናገኘው በጣም ትልቅ ኮምፓውንድ ላይ ሰሚት፣ እንግዲህ ነው እንደምታውቁት፣ አሁን በጣም ተመራጭ ቦታ ሆኗል። ለቦሌ አስር ደቂቃ ይሆናል እዚህ ጋር ቆንጆ መንገድ ተሰርቶ ኦልሬዲ ስራ ጀምሯል። ና ይ ሰፈር ለመሄድ አስር ደቂቃ ነው ወደ መሀል ከተማ መሀል ከተማ ላይ የምንፈልገው ነገር ደግሞ ሰሚት ላይ እናገኛለን ማለት ነው። ቪዩ እንደምትመለኩት ቆንጆ ቪዩ ነው። ጎረቤቶቹም ደግሞ አብሮት ደግሞ ከቤቱ ጋር የሚገኘው በጣም ጽድጽድት ያሉ ቆንጆ ቆንጆ የሚመጥ ናቸው ቤት አለ ማለት ነው እንግዲህ ዋጋው የሚባለው 80 ሚሊዮን ብር ነው። ቀርቦ መደራደር ይቻላል። ቀርቦ ተደራደሩ ደግሞ ይቀነሳል ማለት ነው። ለበለጠ መረጃ ደግሞ በአካል እየመጣ ማየት እንፈልጋለን መደራደር እንፈልጋለን ትሉ ስክሪን ላይ በምትመለከሱ ቁጥር ይደውላችሁ መታችሁ ማየት ይችላላችሁ፣ መደራደር ትችላላችሁ ማለት ነው። እንደዛ አይነት ቆንጆ ቆንጆ ቤቶች ለማግኘት ሁልጊዜ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን። መልካም ቆይታ